ጊዜው የአማጺው ኃይሎች ወደ ዋናዋ ከተማ አዲስ አበባ እየተቃረቡ የመጡበት ወቅት ነው። በከተማዋ ነዋሪ የፊት ገጽታ ላይ የመረበሽና የመደናገጥ ምልክቶች በግልጽ ይታዩ ነበር። በነዳጅ ማደያዎች አካባቢ ረጃጅም ሰልፎች ተስተውለዋል። ምናልባት ጦርነት ከተነሳ በሚል ስጋት ቀለብ እንዳይቸገሩ ለጥራጥሬ የሸመታ ህዝቡ በየወፍጮ ቤት በብዛት ይታይ ነበር። ታዲያ በዚህ ወቅት ነው ግንቦት 13 ቀን 1983 ዓ ም የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥ እና የኢሂድሪ ፕሬዝዳንት ኮሎኔል መንግሥቱ ኃይለ ማርያም ከአገር መውጣታቸው በኢትዮጵያ ራዲዮ አማካኝነት ለኢትዮጵያ ሕዝብ ይፋ የሆነው። ከግንቦት 13 ቀን 1983 አስቀድሞ ሚያዝያ 18 ቀን 1983 የኢሰፓ የፖለቲካ ቢሮ አባልና የሂድሪ ምክትል ፕሬዚዳንት ሌተናል ኮሎኔል ፍስሐ ደስታ፣ የኢሰፓ የፖለቲካ ቢሮ አባልና የድርጅት መምሪያ ኃላፊ ሻምበል ለገሳ ስፋው በጤንነት መታወክና በሥራ ብቃትን ከን በጡረታ መገለላቸው ተገለጸ። ከዚህ በተጨማሪም ኮሎኔል መንግሥቱ ኃይለማርያም ለአራት ባለሥልጣኖቻቸው ከፍተኛ ሹመትን ሰጥተዋል

አንደኛ፣ ሌተናል ጀነራል ተስፋዬ ገብረ ኪዳን የሄድሪ ምክትል ፕሬዝዳንትና የዘመቻ መምሪያ ዋና ጸሐፊ፣ ሁለተኛ፣ ኃይሉ ይመኑ በመንግሥት ምክር ቤት በምክትል ፕሬዝዳንት ልዩ አማካሪ፣ ሦስተኛ፣ ተስፋዬ ድንቀ የሄድሪ ጠቅላይ ሚኒስትር፣ አራተኛ፣ አለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊ በመሆን ተሾሙ። ነገሮች እየተበለሻሹ በመጡበትና የአማጽያን ኃይሎች ወደ ዋና ከተማዋ እየተቃረቡ በመጡበት በዚያን ወቅት ሹምሽሩ ለምን እንዳስፈለገ ብዙዎች ግራ አጋቢ ነበር። የአዲሱ ካቢኔ አባላትን ምርጫ በተመለከተ ለመጀመሪያ ጊዜ የአዲሱ ጠቅላይ ሚኒስትር ራሱ መርጦ ካቢኔውን እንዲያቋቁም እድል ተሰጠው። በዚህ የካቢኔ ምርጫ ካሳ ገብሬ ገረመው ደበሌ፣ አሰግድ ወልዳ አማንኤል እና ወሌ ቸኮል ሳይካተቱ ቀሩ። ግንቦት 10 ቀን 1983 ዓ ም ቅዳሜ ማታ ከጡረታ የተገለሉትና በአዲሱ ካቢኔ ያልተካተቱት እንደዚሁም አዲስ የተሾሙበት በተገኙበት በፕሬዝዳንቱ መኖሪያ ለአዲሶቹ መቀበያ ለቀድሞዎቹ መሸኛ የራት ግብዣ ተደረገ። በራት ግብዣው ላይ ፕሬዝዳንቱ ከወትሮ በተለየ መልኩ አንዳች ምግብ አልቀመሱም ነበር። አንዲት አምቦ ውሃ ብቻ ይዘው ትክዝ ብለው ተቀምጠው እንዳዩቸው ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተሰኘው መጽሐፋቸው ላይ ጽፈዋል። ግብዣው እንዳለቀ ፕሬዝዳንት መንግስቱ ኃይለማርያም ቤታቸው በራፍ ላይ ቆመው እንግዶቹን አንድ በአንድ አሰናበቱ። ይህች የራት ግብዣ የማትደገም የመጨረሻዋ ራት መሆኗን ነበር ግንቦት 11 ቀን 1983 ዓ ም ምሽት በዘመቻ ማዕከል ፕሬዝዳንቱን ጨምሮ ከፍተኛ የመንግሥት የሥራ ኃላፊዎች በተገኙበት ስብሰባ ተካሄደ በዚያ ምሽት ኮሎኔል መንግሥቱ ኃይለማርያም አንዲት ሐሳብ ሰነዘሩ ፕሬዝዳንቱ ቃል በቃል ያሉት የሚከተለውን ነበር ወንበዴዎችን ለማሸነፍ የግድ የውጪ ኃይል ማስገባት ያስፈልገናል ይህን ልታደርግ የምትችልና የምትፈቅድ ደግሞ ሰሜን ኮሪያ ናት በመልእክት የሚፈጸም ጉዳይም አይደለም ስለዚህ እኔ ራሴ መሄድ አለብኝ፣ በማለት ፕሬዝዳንቱ ወደ ሰሜን ኮሪያ ለማቅናት እንደሚፈልጉ ይገልጻሉ። የፕሬዝዳንቱ ወደ ሰሜን ኮሪያ የመሄድ ዕቅድ ግራ የሚያጋባ ነበር። አማጺያኑ አዲስ አበባን ከበው አምቦን ይዘው በሰሜንና በሰሜን ምሥራቅ በኩል እየገሰገሱ ደብረ ብርሃንና ፍቼ በስጋት ላይ ወድቀው ዛሬና ነገ አዲስ አበባ ይገባሉ እየተባለ የሸሸ ሰራዊት አዲስ አበባ እየገባ ሌላውም ከነ መሣሪያውና ከነ ተሽከርካሪዎቹ ከነታንኮቹና ብረት ለበስ መኪናዎቹ በተደራጀ መልኩ ወደ ደቡብ ሲዳማ እየሸሸ እንዲሁም የአማጺው ቡድኖች የአሰብን መንገድ ቆርጠው ወደ ሐረርና ወደ ናዝሬት አቅጣጫ የሚሸሸውን ሰራዊት እየተከተለ መገስገሱ እየተሰማ በአራት ቀን ውስጥ ወደ ኮሪያ 24 ሰዓት በሮ ተነጋግሮ አሳምኖ ወታደርና መሳሪያ ተዘጋጅቶ መጥቶ አገሪቱን ያድናታል ማለት የህልም እንጀራ እንደሆነ ግልጽ ነበር። ከዚህ በተጨማሪም በምንድን ነው የምናጓጉዘው? አውሮፕላን በቂ ሰራዊ መሳሪያ ታንክና መኪና ሊያጓጉዝ አይችልም። በመርከብም ሳምንታት ወይም ወራት ከመውሰዱን በተጨማሪ መሳሪያዎቹ ከየትኛው ወደብ አልፎ በየትኛው መንገድ ሊመጣ ነው የሚሉት ጥያቄዎች በግልጽ አልተመለሱም ነበር። ይህንንና ሌሎችን ሁኔታዎችን ለተመለከተ ፕሬዝዳንቱ ስልጣናቸውን ለቀው ከሀገር ለመውጣት ፍላጎት እንዳላቸው ማሳያ ነበር። ግንቦት 12 ቀን 1983 ዓ ም ማለዳ ላይ ፕሬዝዳንት መንግስቱ ኃይለማርያም ቢሮአቸው ገብተው የተለያዩ ወረቀቶችን ሲቀዱ እንደዋሉ አንዳንድ ምንጮች ይጠቅሳሉ። በዚህ ቀን ምሽት እንደተለመደው በዘመቻ ማዕከል ውስጥ ስብሰባ ተደርጎ ነበር። አጀንዳው ቀበሌዎችን ስለማስታጠቅ ሲሆን ቅድሚያ ለካድሬዎች ቢሰጥ የሚል ሐሳብ ቀረበ። ከዚያም ውይይት ተደርጎ መጀመሪያ ለካድሬዎች፣ ሁለተኛ ለመለዮ ለባሾች፣ ሦስተኛ ለቀበሌ ተመራጮች፣ አራተኛ በቀበሌ ተመራጮች ተመርጠው ለሚቀርቡ ሰዎች ትጥቅ እንዲሰጥ ተወሰነ። ትጥቁም ኤኬኤም እና ኤኬኤስ እንዲሆን የተወሰነ ሲሆን በስብሰባው መጨረሻ ላይ ኮሎኔል መንግሥቱ ኃይለማርያም ብላቴ በመሰልጠን ላይ ያሉትን የዩኒቨርሲቲ ተማሪዎች ያሉበትን ደረጃ ለመመልከት በማግስቱ ወደ ማሰልጠኛ ጣቢያ እንደሚሄዱ ለተሰብሳቢዎቹ ገለጹላቸው። ከተሰብሳቢዎቹ መካከል አንድ ሁለት ባለሥልጣናት አብረዋቸው ለመሄድ ጥያቄ ቢያቀርቡም እናንተ ሥራችሁን ስሩ፣ እኔ በቃለሁ በማለት ስብሰባውን ዘጉ። በዚህ ቀን ማታ ከሮበርት ሙጋቤ የተላኩ መልእክተኞችን ሲያናግሩ በቴሌቪዥን ታዩ። በዚህ ወቅት መልእክተኞች መቀበሉ እጅግ ግራ የሚያጋባ ነበር። የውጥረት ወቅት ነው። አዲስ አበባ በአማጽያኑ ተከባለች። የዲፕሎማሲ ስራ የሚሰራበት ወቅት አልፎበታል። ስለዚህም መልእክተኛው ምን መልእክት ይዞን የመጣው የሚል ጥያቄ አዘል ጥርጣሬን በሁሉም ዘንድ ፈጠረ። ማክሰኞ ግንቦት 13 ቀን 1983 ዓ ም የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ብላቴን ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልሶ የሚያበቃ ነዳጅ የሞላን አንድ ዳሽ አምስት አውሮፕላንን እንዲዘጋጅ ያዛል። ወደ ሁለት ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንደዚሁም ከሦስተኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በደህንነት ሹሙ በኮሎኔል ተስፋ የመሪነት ቦሌ አውሮፕላን አየር ማረፊያ በመድረስ ተዘጋጅታ ትጠብቅ በነበረችው አውሮፕላን ተሳፈሩ። ፕሬዝዳንቱን የያዘችው ዳሽ አምስት አውሮፕላን ብላቴን ለማረፍ ስትቃረብ ፕሬዚዳንቱ የአውሮፕላን አብራሪውን ኮረኔል መኮንን አደሳን ጠርተው ኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ አለብኝ በማለት በቀጥታ ወደ ናይሮቢ እንዲያመራ ትዕዛዝ ሰጡት። ኮረኔሉ ለዚህ በረራ ያልተዘጋጁ መሆናቸውንና የበረራ ካርት አለመያዛቸውን ቢገልጹም በሚችለው ሁሉ እንደምንም ብለው እንዲሞክሩ በጣም ሚስጥር በመሆኑም የራዲዮ ግንኙነት እንዳያደርጉ አዘዟቸው። እንደአጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበር የራዲዮ ግንኙነት በማድረግ የበረራ መስመራቸውን አስተካክለው ከቀኑ ስድስት ሰዓት ከሩብ ላይ አውሮፕላኑ ኬንያታ አውሮፕላን ማረፊያ ለማረፍ ቻለ። የኬንያታ አየር ማረፊያ ተቆጣጣሪዎች አውሮፕላኗ አንድ ከፍተኛ ባለስልጣን መያዟን እንጂ የባለስልጣኑን ማንነት ስላላወቁ አውሮፕላኗ ካረፈች በኋላ ፕሬዚዳንቱ ሳይወጡ ለረጅም ጊዜ ቆዩ። ከዚያም በአየር መንገዱ ባለስልጣናት በኩል በተደረገው ግንኙነት ለፕሬዚዳንት አራፕ ሞይ ከተነገራቸው በኋላ ወደ ኬንያ ቤተ መንግስት እንዲያመሩ ተደረገ። በዚሁ ቀን ማለትም ግንቦት 13 ቀን 1983 ዓ ም ከረፋዱ 3 ሰዓት ከ45 ላይ አዲሱ ምክትል ፕሬዚዳንት ጀነራል ተስፋዬ ገብረኪዳን አስቸኳይ ስብሰባን በቤተ መንግሥት ጠሩ። በስብሰባው ላይ ሌተናል ኮሎኔል ብርሃኑ ባየህ፣ ጀነራል አዲስ ተድላ፣ ኃይሉ ይመኑ፣ ተስፋዬ ዲንቃ፣ የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ሥላሴና የኮሎኔል መንግሥቱ ኃይለማርያም ልዩ ረዳት ሻምበል መንግሥቱ ገመቹ ተገኙ። ተሰብሳቢዎቹ ቦታ ቦታቸውን እንደያዙ ጀነራል ተስፋዬ ንግግራቸውን ጀመሩ። ፕሬዚዳንቱ ጦርነቱ እየገፋ ስለመጣ የበለጠ ደም መፋሰስ እንዳይከሰት ከሀገር ወጥቻለሁ በማለት ዛሬ ጠዋት ከሀገር ወጥተዋል። ይህን ለእኔ አልነገሩኝም። ለጓድ ተስፋዬና ለጓድ ተስፋዬ ገመችው ነግሯቸው ሸኝቷቸው ከተመለሱ በኋላ ነው የነገሩኝ። ዝርዝሩን እነሱ ይነግሯቸዋል። የወቅቱ የሀገሪቱ ምክትል ፕሬዝዳንት ጀነራል ተስፋዬ ገብረ ኪዳን። ይህ የፕሬዝዳንቱ ከሀገር መውጣት ዜና በስብሰባው ላይ ለታደሙት ባለሥልጣናት አስደንጋጭ ነበር። የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ሥላሴ በበኩላቸው በዝርዝሩ ተወያይተን ይህ ይበጃል ብለን ተስማምተን የተደረገ ነው በማለት ሁኔታውን ለተሰብሳቢዎቹ አብራሩ። ሻምበል መንግሥቱ ገመቹ ደግሞ ትናንት ባለቤታቸውን ሸኘው ዛሬ ደግሞ ይህንኑ ነግረውኝ ተሰናብተውኝ በማለት ገለጹ። ከዚያም ውይይቱ ቀጥሎ የውጭ ዜና ማሰራጫዎች ዜናውን ከመስራታቸው በፊት በስድስት ሰዓት እኩለ ቀን ሁኔታውን ለሕዝብ እንዲገለጽ ተወሰነ። መግለጫውን ሌተናል ኮሎኔል ብርሃኑ ባየ፣ ጓድ ኃይሉ ይመኑ፣ የፓርቲው የሩኤታ ዓለም መምሪያ ኃላፊ ሽመልስ ማዘንጊያና የማስታወቂያ ሚኒስትሩ ጓድ አብዱል ሐፊዝ የሱፍ አዘጋጁት። በዚሁ ቀን ማለትም ግንቦት 13 ቀን 1983 ዓ ም የወቅቱ የማስታወቂያ ሚኒስትር የነበሩት አቶ አብዱል ሐፊዝ የሱፍ ለኢትዮጵያ ራዲዮ የዜና ክፍል ኃላፊ ለአቶ ጌታቸው ኃይለማርያም ስልክ በመደወል በአስቸኳይ ወደ ማስታወቂያ ሚኒስቴር እንዲመጡ አሳሰቡ። አቶ ጌታቸው ኃይለማርያም አንዳች ያልተጠበቀ ክስተት መከሰቱ ስለገባቸው በአስቸኳይ ከሚኒስትሩ ቢሮ ተገኙ። ጋዜጠኛው ከሚኒስትሩና ከሌላው ኃላፊዎች ጋር ከተወያዩ በኋላ አንዲት ፖስታ አንጠልጥለው ወደ ኢትዮጵያ ራዲዮ ቅጥር ግቢ አመሩ። አቶ ጌታቸው ኃይለማርያም በኢትዮጵያ ራዲዮ እንደደረሱ ፖስታይቱን ያስረከቡት ለታዋቂው ጋዜጠኛ ዳሪዮስ ሞዲ ነበር። ዳሪዮስም ፖስታይቱን ከፍቶ አነበበው። በኢትዮጵያ ራዲዮ አማካኝነት ዜናው ለኢትዮጵያ ሕዝብ እንዲደርስ ተደረገ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዚዳንት ከስልጣን መውረዳቸው እንደሚበጅ ታመነበት። ስለሆነ ይህንኑ በማመዛዘን ፕሬዚዳንት መንግስቱ ኃይለማርያም በዛሬ ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዚዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዚዳንት ሌፍትናንት ጄነራል ተስፋዬ ገብረ ኪዳን ተክተው ይሰራሉ። በማግስቱ ደግሞ ይኸው ዜና አንቱታው በአንተ ተተክቶ ከአገር ወጡ የሚለው ኮበለሉ በሚል ተቀይሮ ለሕዝብ እንዲሰራጭ ተደረገ። ፕሬዝዳንት መንግስቱ ኃይለ ማርያም የስራ ጉብኝት የሚያደርግ በመምሰል ወደ ዚምባብዌ መኮብለሉን አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ከኬንያታ አየር ማረፊያ ወደ ኬንያ ቤተ መንግስት ያመሩት ኮሎኔል መንግስቱ ኃይለ ማርያም እዚያው ቤተ መንግስት እያሉ በኬንያ የኢትዮጵያ ኤምባሲ ጉዳይ ፈጻሚ የነበሩት ዶክተር መስፍን ረታ ፕሬዝዳንቱ ከስልጣናቸው መውረዳቸውን የሚገልጽ ቴሌግራም በውጭ ጉዳይ በኩል ይደርሳቸዋል። ይህንንም ይዘው በመሄድ ለፕሬዝዳንቱ በንባብ አሰሟቸው። እሳቸው ግን ይህ ሲነገራቸው መሳሪያ ለመግዛት ወደ ኮሪያ በማምራት ላይ መሆናቸውንና የዚህ አይነት ቴሌግራም መተላለፉ ያሳዘናቸው መሆኑን ለአምባሳደር ዶክተር መስፍን ረታ ገለጹላቸው። በዚሁ ቀን ማታ ኮሎኔል መንግስቱ ኃይለ ማርያም ለጀኔራል ተስፋዬ ገብረ ኪዳን ደውለው አነጋግሯቸው እንደነበር ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የህይወት የፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በተሰኘው መጽሐፋቸው ላይ ሲገልጹ በዚሁ ቀን ማታ እንደተለመደው በዘመቻ ማዕከል እንደተሰበሰብን ጄኔራል ተስፋዬ ገብረ ኪዳን በስልክ ተፈልጎ ለማነጋገር ሄደ። ስልክ የደወለው ኮሎኔል መንግስቱ ኃይለ ማርያም ነበር። ለምን ቸኮላችሁ? እኔ እኮ አንዳንድ መሳሪያዎችን የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ከዚህ የስልክ ጥሪ በኋላ ኮሎኔል መንግሥቱ ኃይለ ማርያም የኢሰፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥና የሄድሪ ፕሬዝዳንት መሆናቸው አብቅቶ ስደተኛው መንግሥቱ ሆኑ። አምሻውን ከናይሮቢ ፕሬዝዳንት ዳንኤል አራፍሞይ ባዘጋጁላቸው አውሮፕላን ወደ ስደት መኖሪያቸው ዚምባብዌ ሀራሪ አመሩ። ኮሎኔል መንግስቱ ኃይለ ማርያም አሁንም ድረስ ሀገር ጥለው ኮበለሉ የሚለውን ትችት አይቀበሉትም። በአንድ ወቅት በስደት ካሉበት ሀገረ ዙምባብዌ ሆነው ከአንድ ዓለም አቀፍ የራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ይህንን ብለው ነበር። በመሰረቱ በመሰረቱ ለጉዞ ምክንያት የተደረገና ልባስ የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዚደንት አረፍ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገው ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ትናወቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትእዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ፣ እና እነከሌ ናቸው ብሎ ማለቱ በአሁኑ ጊዜ እንግዲህ የነሱ ሁኔታ የወደፊቱ ኢትዮጵያ ድል እና ምርትና ግዱ ስላልተየ የቶትም መጥቀስ አልፈልግም፣ እንጂ ከመከላከያውም ካውንስል ወይም ምክር ቤት ከፖለቲካ ቢሮ አባላትም በጉዳዩ አግባብ ያላቸው ከፍተኛ አመራር ላይ ያሉ ጓዶች ይሄንን ያውቃል። ኬንያ የሄድኩበት ምክንያት የአሰብ በር በሻቢያ ቁጥጥር ስር የዋለ እንደሆነ ጠቅላላ እንግዲህ መገታትና መቆማችን እና ለጠላት ድል ሁኔታው የበለጠ ማመቸቱ ግልጽ በመሆኑ ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ በምዕራብ፣ በደቡብ ተዘራጅቶ ለካውንተር አታቅም ለመልሶ ማጥቃት ዝግጅት የኬንያ የጅቡቲ እና የሰሜን ሶማሊያ መንግስት ከኛ ጋር መተባበር አስፈላጊነት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮ። እና በዚህ ይሄንን እኔ ከልብ አምኜ ነው የተቀበልኩት። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በሁለት ሰዓት ከሀያ በረራ ሲጀምር በሶስት ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በሰባት ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ፣ ወዲያውኑ እንዲህ ምንድን ነው የተፈጠረው ብዬ ሁኔታውን ለማረጋገጥ ስልክ ስደውል የደረሰኝ መልእክት በኬንያ ኤምባሲ በኩል በታላቅ ሐዘን እና ጥልቅ በሆነ ስሜት ጓድ መንግስቱ ገላጋዎች እና የውጭ ኃይሎችም ባደረጉት ቅድመ ሁኔታና ተጽዕኖና ህዝቡም እኛም ስላመንበት በአሁኑ ጊዜ የእርሶ ከስልጣን መገለል ላገሪቱ ሰላም መፍትሄ ይሆናል ተብሎ ስለታመነበት ካሁን ጀምሮ እርሶ ወርደሁ በምትክዎ በጥብቅ ጀነራል ተስፋዬ ርዕሰ ብሔር ሆኗል የሚል ነው የደረሰኝ። እንግዲህ ቢያስፈልግ የተለዋወጠውን ነገር መነጋገር ይቻላል። ሁኔታውን ግልጭ እንደሆነ ዛሬው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም፤ የሚያስኮበልልም ሁኔታም አልነበረም፤ ዝግጅቴም ይሄም አልነበረም። ግንቦት ወር በታሪክ ውስጥ ብዙ ታሪካዊ ክስተቶችን አስተናግዷል።